ለማስቀመጥና ልጅቷን ለመያዝ ከዛም በኋላ ለልጅቷ አገዞ ከሰዎች ጋር ሲጣላ ከዛ ቶሎ ብላ ልጅቷ ለኬራ ደወለታለች። ኬራ ደግሞ አነሳ ና ሌላው ማንድነት ስላል የቅዱስ ጓደኛ አይደለም ቅዱሴ ከሰው ጋር ህጣል ቶሎና ቶሎ ብለት ና ቶሎ ትሰዋለች። ኬራም አላስችለው ብሎ ቶሎ ብሎ ይሄዳል ማለት ነው። ከዛ ጽ ምንድ ነው ኪራ ምንነት ነው ሌልቲ ስትለው አይመጣ ጽዬ ቅዱሴ ከሰው ጋር ህጣል ቶ ደውለው ነው ይላል። እሷ ምሽ በቃ እንዳቆይሽ፣ ራስን ጠብቅ አለችው። እና ቻው በቃ የኔ ፍቅር አለና ሰላም ብላት ሄደ። ከዛ ሲሄድ ልጅቷና ቅዱሴ አብረው ቁጭ ብለው እየጠጡ ነው። ቅዱሴ ምንም አይሰክርም፣ ቢጠጣም ማለት ነው። ቢጠጣም ምንም አይሰክርም። ኪራ ግን ትንሽ ነገር ከአመሳ ወደ ኋላ የሚሰክረው ከዛ ልጅቷ አውቃ ያዝን ጠጣ አለቻቸው ማለት ነው። ከዛም ኪራ እንድባከ ሲለው ጠጣና አንድ እንበልና እንሄዳለን አለ ቅዱስ ማለት ነው። አንድ አደብ ና ከዛ አንድ ብለት እያሉ ኪራ በዚ አጋጣሚ ሰከረ። ከዛ ኪራ ሲሰክር ያው የሚያደርገውን አናቅም ማለት ነው። ጸጥተው አይንዱ የሚባለው ታረት ማለት ነው ኪራ ጋ ነው። ከዛም በኋላ እየጠጡ የጠጡ ሰከረ። ኪራ እና ልጅቷ ሰከረ። ልጅቷ እንኳን የሰከረች አመስል ግን ሰክራለች። ከዛ ቅዱሴ እንሂድ ሲላቸው አንዳንድ እያሉ ልጅቷ እና ኪራ መሄድን አልፈለጉም። ከዛ ቅዱሴ ሴ ጥሏቸው ሄደ። ኪራ እና ልጅቷ ቀስ እያሉ አብረው ተቃቅፈው ወጡ ማለት ነው። ከዛ ወደ ቤት መንገድ ላይ እየሄዱ እንዳለ ቅዱሴን እየጠበቁ ነበረ። መኪና ላይ አመጣሚያ ብለው ነበረ። እነሱ ይሄዱ እየጠበቁት ያለ ማለት ነው። እሱ ግን መኪና ውስጥ እንደሄደ ያው ራሱን አሞት እሱም መኪና ውስጥ ወድቋል ማለት ነው። ከዛ እነሱም ኪራ አልጋ ቤት እኳ ለዚህ ለምን እዛ ተወስደኛል እንዲህ ከኔ ወደ ቅዳሴ ሄደ ነው እያለ

ሄራን አሳድረውታል ማለት ነው ምነው ከልጅቷ ጋር አብረው አንሶላ ተጋፈዋል ያህ የሰከረ ሰው ምን እንደሚያደርግ አታውቁም ግን የሰከረ ሰው እንደሄደ ተኝት ነው እንጂ የሚለው እንደዚህ ያደርጋል እኔ ግን ከዛ በኋላ ጽናት እየወዬ እየጠበቀቻቸው ነበረ አልተኛችም ሶፋ ላይ ነው ያደረችው ማለት ነው ከዛ ከንትና መጠናከሩ ወይም እንደ ኪራ እዚያ አደረም እንዴ ብሎ ጽናትን ቀሰቀሳት ከዛ ጽናትን ሲቀሰቀሳት ጽናት ወደው ነቃች እና ኪራይ መጣ እንዴ ብላ ስታይ ኪራ አይደለም እንትና ነው ክብሮም ነው ከዛም በኋላ ወይኔ ስደውለት አነሳም እባክህ ምን እንደሆን አላውቅም አለችው ለክብሮም በቃ እኔ ልስራ ልቀር እንዴ ወይ አላት አረ ሂድ እዚህ ቀርተህ ምን ታደርጋለህ አለችው ከዛ እሱን በቃ ነው የሄድኩ፣ ቢሆን ነው ሞክርላቸዋለሁ። አንቺ አታስቢ እሺ። እሺ በቃ አለች። ከዛ እየደወለች ነበር ጽናት፣ ቅዱስ ጋር ማለት ነው። ወይኔ ምኑኛ ነው ግን ይህ ሁላ ስልክ ሲደወል አስራ ስድስት ጊዜ እያለ እያወራ አሁንም መልሳ ትደውላለች ልጅቷና ኪራ አንድ ላይ ጥያቸው፣ ወይኔ ልጁን ገደልኩት እያለ ብቻውን መጸጸት ጀመረ። ቅዱስ ማለት ነው። ጅብ ከጨው ውሻ ሄደ የሚባለው ነገር ስራው ከተሰራ ወደ መጸጸቱ ትርጉም የለውም። መጀመሪያ ይዛ ትወጣ ነበር እንዲ ባለ ትዳር መሆኑን ታውቃለህ። ከዛም በኋላ ውድ ቤተሰቦቼ ኪራና ልጅቷ አብረው አድረዋል። በሚያሳዝን ሁኔታ ማለት ነው ያው ጽናት ውሃ በላት ኪራ ላይ ሜዳ ላይ ወደቅ። እንግዲህ ጽናትን ጥላው ነው የምትሄደው እና ማለት ነው። ከዛውም ኪራ ላይ ተወለለት እና ቅዱሴ ጽናትን ሲያዋራት፣ ቅዱሴ አዎ ደህና ነው ምንድን ነው የሚላት? አዎ ደህና ነው ይመጣል ደህና ነን እያለ አፉ የተንተባተበ ማውራት ጀመረ ማለት ነው። ከዛም በኋላ ወዳው ደወለና ኪራም ደወለለትና ና ቤት እንዳለ ተገናኙ። ከዛም በኋላ አንተ ገልሃለሁ ምንድን ነው የሰራኸኛው የሰራኸኝ አውቀህ ደውልህ አለ። እኔ ምንም አውቀው ነገር እሱ በእኔ ስልክ የደወለች ምናምን አለው። ከዛም በኋላ አሁን ምንድን ነው የማደርገው እያለ እያወራ ነበር። ከዛ ለልጅቷ በር ሰቃት እና ሁለተኛ አይነት ሽማይት አልፈልግም አለ እና ጥሏት ወጣ። ከዛ ልጅቷ እንዴ ምን አይነቱ የሚያስጠላ ልጅ ነው ዘርባር ነው እንዴ? እያለች አታቀኝ ማለት ነው ልኬን አሳያለሁ እያለችው ተከትለዋለች ማለት ነው። ከዛ ቤት ሄዱ። በር ላይ ሆነው ሲጨቃጨቁ ልጅቷ ጋር ጽናት መጣች እና በሩን ከፈተችው ጽናትን። ከዛ ኪራ ሲያያት ጽናትን ሲያ ኪራ በሩ ላይ ስትመጣባቸው ጥኗቸው ሄደ። ልጅቱም ኪራዬ ያለች የተከተለች እየሮጠች ገባች አብራቸው ማለት ነው። ፅናት ስንዴ ምን ተፈጥሮ ነው? ልጅ ልጅ ማን ናት? እያለች ውድ ቤተሰቦች ወይም ከዛ ሴት ውስጥ ገብተን አንድ ጊዜ እናውራ አላት። እሺ መጣሁኝ ይበቃ ልጅቱ አላት እና ልጅቱ ማናት? ሴት ስትሉ ጽ በጣም ይቅርታ። አንድ ስለ ሶስት ቀን እዚህ መቀመጥ አለባት አላት ጽናት ማለት ነው። ግን ልጅቱ ማናት? አለችው መልሳ። ልጅቱ እኔም አላቃትም አላት። ከዛ እሱ ታዲያ የማታውቀውን ሰው ዝም ብለን ማሳደሩ ጥሩ ነው አለችው ቤት እግዚአብሔር ነው ይባለኝ፣ አለችው አላት፣ ማለት ነው። ከዛ እሺ በቃ